የተነገረሽን በሙሉ አትመኝ እርግቤ፣ ግድ የለም አንዳንዴ ባብሁኝ። ሁሉንም አበባ በእጅ አትዳብሺ፣ እሾህም ያለበት መኖሩን አትርሽ። እኔን ያለ ሁሉ አይዞሽ ያለ ሁሉ፣ አይደለም ለብርታት ጀርባው እርግማን ነው አንዳንዱ ምርቃት። ብዙ አይነት መልክ አለ ሚቀናው ማሳሳት፣ አስተውለሽ ይዪ፣ እኩል ይመጣሉ ዝናብና እሳት። እርግቤ ግድ የለም አንዳንዴ ባምሁኝ የተነገረሽን በሙሉ አትመኝት። ግድ የለም እርግጥ አንዳንዴ ባምሁኝ ከምሽ ታከተሽ፣ አይዞሽ ቻዩ ደሰው ላንቺ የሚያልፉ እርግጥ ቀን እስኪጎላ ላይጣል ነው በገፉት ቁጥር ይጋፋ ቢጠባላው አንዳንዴ የሚገቡበት ይጠፋ፣ ግን ይግረምሽ እሱም የሚያልፋል። የሚያብሳቸው አጥተው ያለቀሱ አይኖች ይስቃሉ አንድ ቀን ቀልድ ሆኖ ይወራል፣ ጠቦ ያስጨነቀን አንድ ቀን አንድ ቀን እየተንሰቀሰቅን ብሄርንበት መንገድ እየተንከተከትን እንመለስን። ከዚያው ግን ሰው ነንና እንፈተናል፣ ያመጣውን እንችላለን። ግን መኝ አብረነው ቆመን የረሳን ቆሞ ያል ቀን ሲያነሳ ግን መኝ የለውም ብሎ የናቀን በአደባባይ ያሳቀቀን፣ ቀናችን ሲያነግሰን፣ ደርሱ አይናችንን ማየት አፍሮ እናያልን አጎብሶ